መሻለ ጨርቆስ አካባቢ የሚሰማው መረጃ እጅግ አሳሳቢ ነው። እንገላችሁ አለ። ቤተሰቦቻችሁን እንገላለን፣ አረፋችሁ ቁጭ በሉ። በአድዋ ጦርነት የዘመተው ሕዝብ ሙስሊም ከጦርነቱ በኋላ ውለታው ተዘንግጦ አስክሪኑን ቀባሪያቶ ሽታዊ አካባቢ ማህበረሰቡ ሁሉ እስኪጸየፈው ድረስ ሰላም ጤና ስለ ንብስ ነው ቃቸው ሊን በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ ምን መለከቱ፣ እንግዲህ ባለፈው እንደነገርኳችሁ አዲስ አበባ ላይ እሳት በጣም ይበረታ ይገያልና አሁንም በድጋሚ እንግዲህ ጨርቆስ ወደ ምትባልበት አካባቢ እሳት ተነስተው ገበያውን ሲያቃጥል ነበርና እስቲ አሁን ያለበት ሁኔታ ምንድነው የሚሆነው ነገር ማስመልከታችሁ ነው የሚሆነው። እንደዚሁም ደሞ የሰውራ ማርያም ጉዳይና የአቡነ ቀለምንጦስ ውርደትም እየተመለከተ ነው የምንገኘው። እስቲ እሱን ማስመልከታችሁ አለው። ወደ አድዋ የዘመቱ ሙስሊሞች ምንድነው የገጠማቸው? እሱን አብረን እንመለከታለን። ሁላችን ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ ለምንድን ነው የማታደርጉት? መጀመሪያ እንግዲህ ከእሳቱ ጉዳይ ስንጀምር ባለፈው ምን ነገርኳችሁ፣ አዲስ አበባ ላይ በተደጋጋሚ እሳት ይነሳል። ባለፈው ራሱ አንድ ሶስት ቀን አልሞላም መሰለኝ እሳት ተነስቶ ከዘገብኩላችሁ እና አሁንም በድጋሚ እንግዲህ ትናንትና እሳት ተነስቶ ሙሉ ከተማውን ምንድን ነው ገበያውን ሲያቃጥል ነበር እና ተመልከቱ እስቲ። እሳት አደጋ በጣም ኤሌክትሪክ ያለበት ኃይል ነው። ከፊልም ሸራ አድርጉ፣ ሙሉ ሰፈር ነው የሚያጠፈው፣ ፍጠኑ ከመሻለቂያ ጨርቆስ አካባቢ የሚሰማው መረጃ እጅግ አሳሳቢ ነው። በዚያ አካባቢ ባሉ የንግድ ማዕከላትና ብዙ ስቆች ባሉበት ቦታ እየነደዱ ያሉ ስቆች መኖራቸው ተዘግቧል። ይህም ከባድ የሳት አደጋ እንዲደርስ ምክንያት እየሆነ የምትመለከቱት እንግዲህ አስፈሪ ሳት ተነስቶ ነበርና እግዚአብሔር ይመስገን የሳት አደጋ እንግዲህ ይሄም ሳት መጥቶ ማስቆም ይችላል እና አስተመልክቶ እሱን ተመልክቶና እናሳብስጥበት ዛሬ በቂርቆስ ክፍለ ከተማ ወረዳ 9 መሿለኪያ ጨርቆስ በተባለ አካባቢ እንግዲህ በንግድ ቤቶችና መኖሪያ ቤቶች ላይ ተከስቶ የነበረው የእሳት አደጋ በእሳት አደጋ ሰራተኞች ርብርብ በቁጥጥር ስር ውሏል ሲል እንግዲህ ቂርቆስ ኮሙኒኬሽን ዘግቧል ማለት ነው። እሳቱ እንግዲህ በርካታ የንግድ ቤቶች ላይ አደጋ እንዳደረሰ ተገልጿል። በሰው ህይወት ላይ ግን ምንም አይነት ጉዳት እንዳላስከተለ ነው እየተገለጸ። እሳቱን ለማጥፋት እንግዲህ በርካታ የማህበረሰብ ክፍሎች ርብርብ እንዳደረጉና አሁን ላይ ሙሉ በሙሉ እንደቆመ ተነግሯል ማለት ነው። ያችን እንግዲህ የእሳት አደጋ መቶ እሳቱን አስቆመዋል። ሳ የተነሳው እንግዲህ ጨርቆስ ወይ ደግሞ በተለምዶ መሻወላ ያሰሩ በምታወቅበት ገበያ ማዕከል ውስጥ ነው፣ እና ገበያ ያለበት አካባቢ ነው። እና ይሄ ነገር አዲስ አበባ ላይ በተደጋጋሚ የተነሳ ነው የሚገኘውና ይሄን ነገር አይ ቲንክ አላውቅም፣ እንዴት ነው እንደዚህ በተደጋጋሚ እሳት የሚነሳው? በሳምንት ሁለት ሶስት ጊዜ አራት ጊዜ እሳት የተነሳ ይገኛል። እና ጊዜውን ደግሞ ገጽጋዛ ጊዜ ነው። በዚህ ልክ ዶሮ የማይነሳ እሳት አሁን እንዴት ሊነሳ ቻለ የሚል ነገር ብዙዎች እያነሱ ይገኛሉ። እና ያው አነ ኮመንቶች ሲጻፉ የተመለከትን ነው የምንገኘው። ሲ እናንተ ምን ይመስላቸዋል? በተደጋጋሚ አዲስ አበባ ውስጥ እሳት የሚነሳበት ምክንያት በተለይ ወደ አረጁ አካባቢዎች እሳት የሚነሳበት ምክንያት በተለይ የገበያ ማዕከል ሲሆን ደግሞ ለምሳሌ ክር መርካቶ የምታክል ገበያ ውስጥ እሳት ተነስታል እና ለስንት ዘመናት ያልተነሳ እሳት ባለፈው ተነስቶ ነበር፣ እንደምናውቀው ከተማውን አቃጥሎ ነው እንግዲህ የጠፋው ከአንድ መጋዘን ጋራ። እና እናንተ በዚህ ጉዳይ ምን ታስባላችሁ? እናንተን ሐሳብ አስቀምጡበት። ኦርቶዶክስ ቤተክርስቲያን ውስጥ ያላችሁ ጳጳሶች እና ቄሶች ቆምና አባታችሁ ነው የምትሰክሱ ለህዝቡ። የመዳን መንገድ ለምንድን ነው የምትደብቁት? እኔ ዛሬ አስቀያም በጣም የሚያስጠላኝ ነገር አየሁ። ቤተክርስቲያን ነው ሄዶ ሰው ግድግዳ እየሳም በር እየሳም ምናምን አየሁ። ቆይ እናንተ በመገረፉ ቁስል እኛ ተፈወስን እኮ ነው የሚለው መጽሐፍ ቅዱስ። እ በመገረፉ ቁስል እኛ ተፈወስን የምናባ በር ነው የምታስመው፣ የምናባ መስቀል ነው የምታስመው የምን ቅድስተ ቅድስ ተቀደስ ምናምን እያልኩ የምሰክሰው ምንድነው? ጳጳሱ ቄሱ፣ እኔ ምንም ምንም የምደብቀው ነገር የለም። በቃ አንድ የመዳን መንገድ ያም ኢየሱስ ክርስቶስን በወንጌል ሞኝነት ማመን ነው። ሌላ ምንም የለም። ምንም ማስከስ እሺ። በመገረፉ ቁስና ባውዛቸው ለማለት አንተ እኮ በጣም ትልልቅ ሰዎችን ገረፍካቸው። ጳጳሳት፣ ቀሳውስት ብለህ የትልቅ ቤተ እምነት አካሎችን መሪዎችን አስተማሪዎችን ስንጠርተ ምን አባታችሁ ነው? እንደዚህ አይደለም፣ ልክ አይደለም። ወጣቱ አንተ ያስከው ደረትህን ማስፋት ነው። ጭንቅላት ጠቧል ማለት ነው። ከሆነ ጊዜ በኋላ ሶሻል ሚዲያው እንደዚህ በጥላቻ ልብ በተያዙ ግን በሽንገላ አንደበት ኢየሱስ ይወዳቸዋል በሚሉ ሰዎች ተሞልቷል። ልክ አይደለም። ለማትወደው ሰው እንዴት ምሕረት ትሰብከዋል? ለምትጠላው አካል እንዴት ይቅርታን ፍቅርን ትሰብከዋለህ? ኢየሱስ እኮ መስቀል ላይ ያደረገው እኮ ጠላቶቹ ለሆንን ለሰው ልጆች ለምህረት ነው እጁን ቀኝና ግራው ዘርግቶ የተቸነከረው የተወጋው እና ፍቅርን መልእክት በጥላቻ በተያዘ ልብና በሽንገላ አንደበት አትስበኩት። ይህን ልጅ መምከር ብቻ አይደለም መቆንጠጥ ያስፈልገዋል። ደረቱን ለማስፋት እየሞከረ ነው፣ ጥሩ ነው። ሰውነቱ ከኋላ ያለውም ይወጣጠር፣ ልጃ አለ እና እነዚህ ልጆች በአካባቢ ያላችሁ ፕሮቴስታንቶች ናችሁ። መኮርኮ መቆንጠጥ ያለባችሁ በህግ መጠየቅ ካለባቸው መጠየቅ ያለባቸው እውነት ንምላችሁ ይህን ስሰሙ ያቀሳሰርክ ነው ምናምን የምትሉ ሰዎች አይደለም። እንደዚህ አይነት አጉራ ዘለል ሰዎችን እኛ ራሳችን ቴኬር ካላደረግን በእምነትና በእምነት መካከል መቃቀር ይፈጠራል። እኛው ራሳችን እንደዚህ አይነት ባለጌዎችን አሳልፈን ራሳችን መቅጣት ከቻለን ራሳችን ህግ መቅጣት ከቻለ ህግ እንዲቀጣቸው ካላደረግን በህዝብና በህዝብ መካከል ያለ መቀራረብ፣ መተሳሰብ እየጠፋ የተደመሰሰ ይመጣል እና ወጣቱ ወንድሜ ብላቴ ነው ልጅ ዛሬ የተናገርክበት አንደ በት የጠራሃቸው ስሞች አንተን የማይመጥኑ ናቸው። በትክክል የኦርቶዶክስ ቄሳውስቶች፣ ጳጳሶች የጠራቸው አካሎች ኦርቶዶክሳዊ በሆኑ ሰዎች ዘንድ በጣም የተከበሩ ናቸው። አባታችን ተብለው የሚጠሩ ናቸው። አንተ ገና ወጣት ልጅ ነህ። በዚህ አንደ በተ አባቴ ብለው ሌሎች የሚጠሯቸው ትልልቅ ሰዎች ጠርተ ምን አባታችሁ ነው እንደዚህ ነው ማለት ከሌሎች ሰዎች ጋር ያቃቅራል። መልካም የሆነ ማህበራዊ ህይወትን ያበላሻል። የወንጌል አገልግሎት አይደለም። አፍተሮል ወንጌል የምስራች ነው። በዚህ ጉዳይ ያባለፈው ተናግሬው ነበር እና ኢትዮጵያ ውስጥ መንግስት ቢኖር ያስራቸው ነበር። እነሱ ራሳቸው ፕሮቴስታንት ነው፣ ወንድማችን ፕሮቴስታንት ራሳቸው ጥፋት አጥፍቷል መታሰር አለበት ብሎ ሲናገሩ ኢትዮጵያ መንግስት ግን አይ ጥፋት አላጠፉም እንደተንደላቀው ይኑሩ ብሎ ለቋቸው ተንደላቆ ይኖሩ ይገኛል። ይሄ ነው ፋክቱ እንግዲህና። ኢትዮጵያ ውስጥ መንግስት ቢኖር ህግ ቢኖር ሶሪ፣ መንግስታዊ ህግ ቢኖር ኖሮ የሃይማኖት ቃይ የሚባለው ስራውን ቢሰራ ኖሮ እንደዚህ አይነት አካላትን ገና ሳንከስ ገና ሳንጮ ማሰር ይችል ነበር፣ ጥፋት ስለሰሩ ማለት ነው። ግን ስለሌለና ህጉ ደግሞ እኛ ላይ ስለሚያሰራ ዝም ብሎ እንግዲህ እንደዚህ የማንም የማንም ውርንቅጥ እየመጣ እየፈነጨብን እየሰደበን እኛንም አልፈው አባቶችን እየሰደበ ከዛም አልፈው ቅዱሳን እየሰደበ ከዛም አልፈው ቤተክርስቲያን እየሰደበ እንደፈለገ የሚወባት ሀገር ናችን ኢትዮጵያውያን፣ ኢትዮጵያ እና በጣም ነው የሚያሳፍረው። ኤኒዌይስ እስቲ ወደ ሱጉራ ማርያም ጉዳይ ስንመለስ እንግዲህ የሱጉራ ማርያም ጉዳይ በጣም ይዘነው ነበር። እስቲ ለማንኛውም እታችንን ስሟል። አዲስ አበባ ፖሊስ ከሰስ ማጣራት ተደርጎባት ነበር። አሁን ደግሞ ከሶስት ቀን በፊት በኦሮሚያ ሸገር ሲቲ እነሱ ጋር በቁጥጥር ስባለች ማለት ነው። የአዲስ አበባ ፖሊስ ክስ ስትመሰረቱ ምን አላችሁ? መረጃ ነበር ያለን። በሰዓቱ አንዳንድ ልጆች ፈርተው ነበረ ማለት፣ ሁሌም ማስፈራሪያ ሲደረግ በቤተሰቦቻቸው ዛቻ ምናምን ሲደረግባቸው አንዳንድ ልጆች ፈርተው ነበር ነው። ለምሳሌ ዛቻዎቹ ምንድን ናቸው? እንገላችኋለን፣ ቤተሰቦቻችሁን እንገላለን፣ እረፋችሁ፣ ቁጭ በሉ፣ እናት አባታችሁን እናጠፋለን፣ ገንዘብ አለን ምናምን የሚሉ ለአንዳንዶቹ ደግሞ ገንዘብ በመስጠት ከመቶ እስከ አምስት መቶ ሺ ብር ድረስ በመስጠት አፋቸውን እዚያጉ የተደረጉ ልጆች ነበሩ በመሀል መዳ ከ መጣ እንደ አዲስ ማለት ነው ና ሁሉም ሰው ለህይወቱ መፍራት ሲጀምር የአዲስ አበባ ፖሊስ ጉዳዩ ትንሽ ቀዝቀዝ አለ። እነሱ ማጣራት እያደረጉ ስለነበር በመሀል ጋብ ተፈጠረ ማለት ነው። አሁን ደግሞ ድጋሚ ሶሻል ሚዲያም ላይ ከይዙ ተጀመረ። ከዛ እኛም ያን የነበሩ ማስረጃዎች እና መረጃዎች እጃችን ላይ ስለነበረው አሁን ሶሻል ሚዲያውን ከጀመሩት ከነስንት ጋ በህብረት መሰራት ተጀመረ ማለት ነው። የሸገር ሲቲ ጣፎ ሚሽን ጋ ያለው ፖሊስ ጣቢያ ይሄን ነገር ተቀበለን ተረከበን እንደ አዲስ ክስዛ ተመሰረተ። የማርያም ቀን እሷ ተያዘች ማለት ነው። እቺ ሴትዮ እንግዲህ ብዙ አቡነ ቀለመንጦስ ላይ ያስፈቷት ሄደዋል የሚል ዜና ሰሞኑን ሲዘዋወር ነበር፣ እኛም ዘግበን ነበር። እና ብዙ አቡነ ቀለመንጦስ ሳይሆኑ አቡነ ሳውሮስም አሉበት የሚል ነገር የሰማ ነው የምንገኘው። ከዛ ውጭ ደግሞ ወደ ዘጠኝ ሚሊዮን ብር ራሱ ት እንዳስገባች ነው የማይታወቀው። እና በነጋሴ ቷ የታሰረችው ይሄ ሰው ስለገደለች ቤተክርስቲያን ውስጥ ወንጀል ስለሰራች ሳይሆን የታሰረችው ብር ሰባት መቶ ሺህ ብር በመኪናዋ ከህግ ከተፈቀረው በላይ ይዛ ስትንቀሳቀስ ተገኝተው የታሰረችው እና በላይ ድንግል ማርያም በጻድቃነ ማርያም ቀን ማለት ነው የተበሰ ወንበር ያሴ ስትንቀሳቀስ ነው የታሰረችው እና አሁን ደግሞ በጣም መቅ ያለመጠው እንግዲህ ሷ ላይ አስፈቶ ሄደዋል ተብሏል። ይሄ ነገር ነው ወይ ሸት ነገር ታውቀን እንመለስ እስቲ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር የጻድቃን ሞት በእግዚአብሔር ዘንድ እጅግ የተከበረ ነው አለ ንብይ እግዚአብሔር ቅዱስ ዳዊት። ዛሬ ደግሞ የአባታችን የአቡነ ሀብተ ማርያም ባዕለ ረፍታቸው ነው። ለጻድቁ ለአባታችን ለአቡነ ሀብተ ማርያም ባዕለ ረፍት ያደረሰን አምላካችን እግዚአብሔር ክብር ምስጋና ይግባ፤ ሁላችሁንም እንኳን አደረሳችሁ ለማለት እወዳለሁ። ጻድቁ አባታችን አቡነ ሀብተ ማርያም ከእናታቸው ከቅድስት ዮስቲና ከአባታቸው ፍሬ ብሩክ በሰሜን ሸዋ ሀገረ ስብከት ውስጥ ባለ ቦታ ላይ የተወለዱ ጻድቅ ናቸው። ለኢትዮጵያ የጸለዩ ለኢትዮጵያ ገዳማትና አድባራት አብነት የሆኑ ታላቅ ጻድቅ ናቸው። እኚህ ጻድቅ የተገኙት ከሰሜን ሸዋ ሀገረ ስብከት ባሉ አካባቢዎች ነው በአንዱ ቦታ። ስለዚህ ጻድቁ አባታችን የጸለዩበት በእግራቸው የተመላለሱበት ነው። የሰሜን ሸዋ አካባቢ ብዙ ቅዱሳን የወጡበት ነው። ከ99 በላይ ቅዱሳን ወጥተውበታል እና አቡነ ተክለ ሃይማኖትን ማንሳት ይቻላል። እነ ክርስቶስ ሰምራን ቅድስት ክርስቶስ ሰምራን ማንሳት ይቻላል። ዛሬ ግን እነዚህ ቅዱሳን እንዳልወጡበት እነዚህ ቅዱሳን እንዳልተመላለሱበት አጸደ ማርያም የምትባል ማስተዋል የምትባል ሴትዮ ስጉራ ማርያም በሚል የራሷን ስም ሰይማ ከገባች ጊዜ ጀምሮ ይሄ ቦታ እየተበጠበጠና ስርዓተ ቤተክርስቲያን እየተጓደለበት ይገኛል። ከአምና ጀምሮ እስካሁን ድረስ ብዙ መንፈሳዊ ሚዲያዎች ስለ ቤተክርስቲያን የሚገዳቸው ሰዎች እየተናገሩ መጥቷል። የሰው ሕይወት የሰው ነፍስ እየጠፋበት ያለበት ቦታ ነው። ያን ቦታ ሰሜን ሸዋ ሀገረ ስብከት ልዩ ትኩረት ሰጥቶ ስርዓቱን እንዲያስጠቅ ቦታው ስርዓት ቤተክርስቲያኑን ጠብቆ እንዲገለገል እንዲደረግ ብዙ ተጋድሎ ተደርጓል። ይባስ ብላ ግን ራሷን ከተለያዩ ነገሮች ጋር እያገነኘች ሲፈልጋት ታጣቂዎች አሉኝ ያስታጠቅኳቸዋሉኝ ትላለች። ሲፈልጋት እኔን የሚጠብቀኝ የኦሮሚያ ፖሊስ ኮሚሽን ነው ትላለች። ሲፈልጋት እኔን የሚጠብቀኝ የሆነ ክልል ፀጥታ ዘርፍ ነው ትላለች። ሲፈልጋት ፋኖ ነው ትላለች። በጣም የሚገርማችሁ ዛሬ ጻድቁ አቡነ ሀብተ ማርያም ነው ምነግራችሁ። የእሳቸውን ቅዱስ ስም የእኝን ጻድቅ ስም ጠርቼ ነው ምነግራችሁ። ከነመፈጠሯ ሁሉ አያውቋትም። መልኳ ምን እንደሆነ እንኳን አያውቋትም። ነገር ግን እቺ ሴት እኩይ ተግባራትን ስትሰራ፣ ቤተክርስቲያኒቷን ስታውቅ፣ ካህናትን ሊቃውንትን እንደፈለጋት ስታረግ፣ ስትጨፈልግ፣ ቦታው ላይ ያሉትን ካህናትን በጥፊ እየተማታች፣ እየገፈተረች፣ እያባረረች ይህን ሁሉ እኩይ ተግባር ስትሰራ በሀገረ ስብከቱ ባለው መዋቅራዊ ነገር እንድታስተካክል ሁለት ሶስት ጊዜ ደብዳቤ ተጽፏል በዚህ ጉዳይ ያ ግን ፉርሽ ሆኖባት ዛሬ የኢትዮጵያ ሕገ መንግሥት ያወጣውን መንግሥት ያወጣውን አዋጅ ሽራ ብዙ ሚሊዮን ብሮች በመኪና ጭና ስትሄድ እንደገና ያም አልበቃ ብሎ ያንን ገንዘብ ለምን ዓላማና ጥቅም ልታውለው እንደነበረ በማይታወቅ መኩ ስትንቀሳቀስ በቁጥጥር ስር ውላለች። በቁጥጥር ስር መዋሏ ብቻ ከዚህ ቀደም ይሄ አሁን ላይ ባለው ቋንቋ ሳክስ በሚባለው የብዙዎቹን ህሊና፣ የብዙዎቹን አይምሮ የብሬን ጨዋታ ስትጫወትበት የነበረው ነገሯን አሁንም እስር ቤት ውስጥ ሆና ባለማ ሳታርፍ፣ በዛው አንደበቷ በለመደው አፏ እኔ ብታሰር በደቂቃ ውስጥ ብፁዕ አቡነ ቀለሜንጦስ ሊያስፈቱኝ እየመጡ ነው ብላ ለተከታዮቿ ከእሷ ጋር ሆነው ህዝብ ለሚያሰቃዩት ለሚደበድቡት፣ ለጋርዶቿ ትነግራቸዋለች። ወዲያው ፖሊስ ጣቢያው እሷ የታሰረችበት ጣቢያ ብዙ አቡነ ቀለሜንጦስ እየመጡ ነው በሚል የውሸት ፕሮፓጋንዳ አካባቢው ተረበሸ። ብዙ ግን እውነት ለመናገር ዛሬ አቡና አብታ ማርያምን ጻድቁን ስማቸውን ጠርቼ ነው እንኳን እሷን ለማስፈታት ሊመጡ አይደል ቀርቶ የሰሜን ሸዋ ሀገር ስብከት ብዙ አቡነ ቀለሜንጦስ በወቅቱ ከአንድ ግብረሰናይ ድርጅት ጋር በመሆን የእርዳታ ስራ እያከናወኑ ይገኛል። አቡቀለም ሲስ ሚዲያ ላይ ወታችሁ ማየት ትችላላችሁ ፈልጋችሁ በ23 ማለት ነው ወጣችሁ ማየት ትችላላችሁ። ስለዚህ ይቺ ሴት ምንም ሳይኖራት እንዲሁ በባዶ ስታስፈራራ ስታሸብር ነው የኖረች መንግስት ይዟታል። ከዚህ በፊት የገቡ የሰበሰበቻቸው ገንዘቦች ከ19 ቢሊዮን ብር በላይ በዚህ ሴትዮ ከቦታው ላይ ተመዝብሯል። ይህንን ገንዘብ ለምን እንደዋለችው አይታወቅም። ገዳሞ አልለማችም፣ አስፋልት አልተሰራም። ልዩ ልዩ ነገሮች መሰረተ ልማት አብነት ትምህርት ቤት እንደ ቤተ ክርስቲያን እንደ ሃይማኖታዊ እሴት የተሰራ ነገር የለም። ስለዚህ በሰሜን ሸዋ ሀገረ ስብከት ስም ስታጭበረብር ነበረ። ቀጥላ በተለያዩ የጸጥታ መዋቅር ባሉ ሰዎች ላይ ስትጠቀም ነበር። እንደገና በመንግስትና በሌሎች ኃይሎች ባለው ክፍተት ላይ ተጠቅማ ስታጭበረብር ነበረ። ብዙዎቹን ራሷ ባስታጠቀችው መሳሪያ ባስታጠቀቻቸው፣ ባደረጃቻቸው ቡድኖች ስታስደበድብ፣ ስታስገርፍ ቆይታለች። አሁን ግን እግዚአብሔር የንጹሃን አምላክ ፈርዶ በቁጥጥር ስር ውላለች። መንግስት ደግሞ ተሸክማ ይዛው ስትዞር የነበረውን ገንዘብ በቁጥጥር ስር አውለዋል። ለሽብር ልትጠቀመው ትችል ይሆናል፣ ሰው ለማስገደል ልትጠቀመው ትችል ይሆናል፣ የመንግስትን ፍትህ ለማዛባት ልትጠቀምበት ትችል ይሆናል። ግን የዚች ሀገር አምላክ ይችን ሴትዮ በህግ ቁጥጥር ስር እንድትወድቅ አድርጓል። የጻድቁ አባታችን የአቡነ ተክለ ሃይማኖት ጸሎታቸው ሰርቷል። የእነ አቡነ ተማሪያም የሰሜን ሸዋ ሊቃውንት ጸሎታቸው ሰርቷል። ስለዚህ በብፁዕ አቡነ ቀለሜንጦስ ደግሞ ስም ዛሬ ልትጠቀም መጣለች። ይባስ ብላ ሊያስፈቱኝ እየመጡ ነው፣ እንደውም ለብፁዕ አቡነ ቀለሜንጦስ ብቻ አይደለም ለብፁዕ አቡነ ሳይሮስም ጭምር ነግረው ሁለቱ መጥተው ሊያስፈቱኝ ነው እያለች ስታወራ ስታቦካ ነበረ። እንኳን ሊመጡ እሳቸው ሥራ ላይ ነበሩ። ብፁዓን አባቶቻችን የግለሰብን ጉዳይ ወይም መንግስት በያዘው ጉዳይ ነገር ላይ ሃይማኖታዊ በሆነ ነገር ላይ ሲፈለጉ ይጠራሉ፣ ሲፈለጉ ይሄዳሉ። እዚህ ከሆነ በጣም ደስ የሚል ነገር ነው። እንግዲህ እንደምንሰማው እንግዲህ ቦታ ወደ ቀለመጠወስ ወደ ቦታ እንዳልሄዱ እና ላይ አስፈታተ እንዳልሞከሩ ነው እንግዲህ ወንድማ እየተናገረ የሚገኘው ነው። ደስ የሚል ነገር ነው። አስቡት፣ ወደ 9 ሚሊዮን ብር ይዛው አንዲት ስናራው አይታወቅም። አሁን ደግሞ ባለፈው ወደ 700 ሺህ ብር ነው እንግዲህ። እሱን ከሳቀስ ፖሊሲ ያሰራት ያ ገንዘብ ማገንዘብ ነው፣ ቤተክርስቲያን ገንዘብ ነው እና ከባድ ነገር ነው እንግዲህ እና እቺ ሴትዮ ከዚህ በሻካራ ካላበረሯት እንደ ምእመን መታ እንድትገለግል ካልተደረገች ከዚህ በላይ ለማድረግ ስለምትሄድ ሌሎቻችሁም እንግዲህ አባቶች ለማስፈታት እኔ ምናምናለው፣ እሳት በሌለበት ጭስ ልያምናለው እና እሳት በሌለበት ጭስ የለም እና እሷ እዚህ ልትል አችልም። ደስ የሚል ነገር ነው። ራሷ ያላት ችግር ከጋራ በራሷ በግሏ ተጨርስ እና የሚፈረድባት ተፈርዶባት እንግዲህ ቅጣቷን ወስዳ ጥፋት ስላጠፋች ወንጀል ስለሆነ ገንዘብ ያዘዋች ተገኘች ተታሰረው አስፈልጋለሁ። ከዛ ውጭ እንግዲህ የአድዋ ሙስሊሞች የገጠማቸው ምንድን ነው ስንመለስ በአድዋ ጦርነት የዘመተው ህዝበ ሙስሊም ከጦርነቱ በኋላ ውለታው ተዘንግቶ አስክሪኑን ቀባሪ አቶ የአሞራ ቀለብ የጅብራት ሲሆን፣ ሽታው የአካባቢ ማህበረሰቡ ሁሉ እስኪጸየፈው ድረስ ሲሸሽ ነበር። እንዲህ ብለው የጻፉት አቶ አንዳርጋቸው አርጋቸው ጽጌ ናቸው። ትውልድ አይደናገር እኛም ምንናገር በሚለው መጽሐፋቸው ድንቄም ተናግረው ሙተዋል። ጋሼ ትክክል አልሰሩም። ሀሰት ቅጥፈት ልብስ አልብሰው ኩልኩለው፣ አሽሙንሙነው መጽሐፍ ብለው አትመው ለዚህ ምስኪን ትውልድ መቧጨቂያ፣ መጣያ፣ ማዘኛ እና መቆዘሚያ መጽሐፍ እንጂ የሰጡት የተደናገረ ትውልድ የሚያርምና የሚገራ የሚያስተምርና የሚያስገነዝፍ መጽሐፍ ሆኖ አላገኘሁትም። እርግጥ ቃሼ እርስዎንም በወቅቱ ኢንተርቪው አድርጌዎት ነበር። መልሶታ? አጥጋቢ አይደለም። ለይቅርታ እንኳን ልቦ አልተገራም። ምን አሉ? እኔ እኮ ይሄንን መጽሐፍ ስጽፈው እስር ቤት ነበርኩኝ። እስር ቤት እያለው ብዙ ማጣቀሻ መጽሐፍቶችን ማግኘት አልቻልኩም። በተለይ ስለዚህ ስጽፍ የጆናታንን መጽሐፍ እንጂ ጆናታን የጠቀሰውን ምንጭ አድርጎ ወይም ሶርስ ብሎ የጻፈውን ዋናውን መጽሐፍ እንደማላገኘው ስለማቅ ሊስቴ ውስጥ እንኳን ዝርዝሬ አምጡልኝ ብዬ አልጠየቅኩም። ስለዚህ የማስታውሰውን እና ይሄ ጆናታን የሚሉት ማንዶና ላቅም የሚሉት ሰውዬ የጻፈው መጽሐፍ ላይ ነው የወሰድኩት ብለው መልስ መለሱ። ጆናታን የጠቀሰው መጽሐፍ ሞደርን አቢሲኒያ ይባላል። ኦገስት ዌልድ ነው የጻፈው። ኦገስት በወቅቱ የዓይን ምስክሮችን ጭምር ኢንተርቪው አድርጎ ከጦርነቱ በኋላ ኢትዮጵያ ተገኝቶ ጽፏል። በጻፉ መጽሐፍም ላይ በሺዎች የሚቆጠሩ አስክሬኖች እዚህም እዛም ስለመውደቃቸው አካባቢው በጣም ቅርብ ስለሆነ ውጊያው በጣም የቅርበት ስለነበረ ጣሊያኖቹም የሆኑ የኛ ወገን ሰዎች የወደቁት ተመሳሳይ ቦታ ላይ ነበር። እርግጥ ነው መልክዓ ምድሩ አስቸጋሪ ተራራና ድንጋይ በመሆኑ ጦርነቱም በጣም ከባድ ከባድና አስቸጋሪ የነበረ የበርካቶችን ሕይወት የቀጠፈ በመሆኑ ቶሎ ብለው ቀብረው መጨረስ አልቻሉም። ለሳምንታትም አካባቢው ተከልሎ ነበር። አዎ አስክሬኖች ይሸቱ ነበር። ሺዎች ሳይቀበሩ ቀናቶች ተቆጥረው ተቆጥሮ ነበር። ግን ሙስሊሞች ተለይተው አልነበርም። ይህ ሐሰት ነው። የመጽሐፉ ጸሐፊ መሄን አላለም። እንዲያውም አለ ኦገስት ዊልድ እንደውም አለ ሙስሊሙንም እምነቱ በሚፈቅደው መሰረት ሲቻል ሲቻል እየተገነዘ ይቀበር ነበር መገነዣ ሲጠፋም በድንጋይ ከላይ እስከታች አልብሰው ይቀብሯቸው ነበር። ክርስቲያኑንም ሻሌዮ ነግሬቭ ሲገኝ እዛ ውስጥ እያስገቡ ይቀብሯቸው ነበር ብሎ ነው የጻፈው። እምዬ ምኒልክ እንኳን ጥቁር፣ ነጭ፣ ሙስሊም፣ ባሪያ፣ ጨዋ ብለው ሊለዩ አይደለም የወጋቸውን የጣሊያን አስክሬን እንኳን ለቅመው የቀበሩ ንጉስ ናቸው። ይሄ የስልሳዎቹ ኢልየት ነኝ የሚሉ ሰዎች የሆነ ከዘውዳዊው ዳዊው ስርዓት ጋር ያላቸው ጥላቻ ጣራ የነጋ ነው። ለምን እንደሆነ አላውቅም። ማይገርም ሰው በሐሰት ትርክት እንዴት መጽሐፍ ይጽፋል? ወገስ ዊልድ የጻፈውን መጽሐፍ ገጹን ከፈለጋችሁ ከ380 እስከ 392 ድረስ ያለችውን ብቻ ገልጣችሁ ብትመለከቱ ይሄን እውነት ትረዳላችሁ። ጋሽ ግን ይሄን ብለው ጽፈው ብዙ መድረክ ላይ ተጠይቀው ይቅርታ ለመጠየቅ ፍጹም ከብዶዎታል። እንኳን እንዲህ ነው ብዬ ልናገር አልችልም። ግን ቅጥፈዋል። ግን ዋሽተዋል። በስንፍናዋ ምክንያት በርካቶች የሚጣሉበት አዲስ ርዕስ ሰጥተዋል። ያልተባለና ያልተጻፈ ያልነበረ ሐሰት ያውም ከማንም ነጫጭባ ሲያሻቸው ፈረንጅ ነው ያሸነፈን፣ ሲያሻቸው ምን ያላሉን አለ እያሉ ከሚጽፉ ጽፉ ሰዎች እጅ የተገኘን ነገር አምጥተው እርሱን ቫይራል እንዲያደርጉት መነጋገር ያረስ ሲፈጠሩ መስሎት መጥፎ ነገር ዘርተዋል። ይህ አረም መነቀል አለበት። ሙስሊም ወዳጆቼ፣ ሙስሊም ኢትዮጵያውያኖች፣ እናንተም ለሀገራችሁ እኩል መስዋዕትነት ከፍላችኋል። ተጽፎላችኋል። ያላነበቡ እናንተም አታነቡም በሚል ይኸው ትርክት አይናችን እያየ በእኛ ዘመን እንኳን ጽፈው መልሰው ይሰጡናል። አይገርም! እና ከጋሻ አንዳርጋቸው ጽጌ ጋር ያደረኩትን ቆይታ ማየት ከፈለጋችሁ የተወሰነውን ለዚህኛው ውይይታችን እንዲጠቅም ቆረጥ ቆረጥ አድርጌ አስቀምጬላችኋለሁ። ማስተባበያቸው ራሱ ሰባት መቶ ምናምን ገጽ ጽፌ ግን እናንተ እችን ብቻ ነጠላ ነገር አንስታችሁ ትወቅሱኛላችሁ። የዚህ ሀገር ሂሳ አሰጣጥ ያናድዳል ነው ያሉት እንጂ ሐሰት መሆኑን እርሳቸውም ያውቁታል። አትሸወዱ። ስለዚህ ብዙ ወዳጆቼ ጠይቃችሁኛል፣ ሐሰት ነው። እምዬ ምኒልክ እንኳን አይደለም የራሳቸውን ወገን ሊወጋቸው የመጣውን የወራሪውን አስክሬን እንኳን አስለቅሙ ያስቀበሩ ታላቅ ንጉሥ ናቸው። ወደድንም ጠላንም እውነታው እሱ ነው። የሶሻሊዝሙ አስተሳሰብ ይሆን ምን ይሆን ዘውዳዊ ስርዓት ላይ ብዙዎቻችሁ በዛ መስመር ያለፋችሁ፣ ትንሽ የተሰራውንም ስራ የማጉላት ችግር አያለው። ስለ አስክሬን የተናገሩበት ቦታ ማለት ነው። የሙስሊሞቹ አስክሬን ሳይቀበር እንደዋለ እንዳደረ ከዛም በከፋ ቋንቋ ገልጸው ጥለውታል። እንደው ምን ቅር ይለኛል፣ እኔ ባነበብኩት ልክ፣ ምክንያቱም የእርሶን ሶርስ ስላየው የእርሶ ሶርስ የሶርስ ሶርስ ነው የተጠቀሙት። አንድ ከተሳሳትኩ ትታረማለሁ። ምክንያቱም ዋናው መጽሐፍ ኦገስት ዊልድ የተባለ ሰው የአይን ዊትነስም ነው በሰአቱ የጻፈው። ምክንያቱም የኦገስት ዊልስን መጽሐፍ ሶርስ ማድረጉን እርሶ የጠቀሱት ሶርስ ይናገራል። እንደው የኦገስት ዊልስን መጽሐፍ ሄዱ ማንበብ አይሻልም ነበር? ምክንያቱም ኦገስት ዊልስ ምንድነው ያለው? ክርስቲያኑን ክርስቲያን ሙስሊሙን ሙስሊም ቀብሯል ይላል በርካታ አስክሬኖች እንደነበሩ በየሀይማኖት እርስ በእርሱ እንደተቀባበረ ይናገራል። እርስዎ ባሉት መሰረት ግን ቀባሪ ሙስሊም አልነበረም ወይ? ከልጅነት ጀምሮ እኛ በዛ ጦር ሜዳ ላይ ሙስሊሞች መሳተፋቸውን ማንም ነግረውን አያውቅም። ነግረውናል የለም አላነበብኩትም ካልሆነ በቀር እንግዲህ ያነበብኳቸው መጽሐፍቶች ሁሉ በኋላ አሁንሽ ላይ የተለያየ ባህልና ቋንቋ የተላበሱ ምኒልክ ጥሪ ያደረገላቸው ሁሉም የአገሪቷ ህዝቦች እንደሆኑ እንደገና ደግሞ ሁሉም እምነቶች እንደሆኑ የተሟላ ፒክቸር የሚሰጠውን ነገር ነው ያስቀመጥኩት እዛ ቦታ ላይ። ሶርስ አለው ሞደርን አቢሲኒያ የሚለውን መጽሐፍ ቢያነቡት ይሄን ይገነዘባሉ። ምክንያቱም ሶርስ ሶርስ ጠቅሶ እርግጠኛ ባልሆኑበት መንገድ አንዳንዶች ሊያስጨንቅ ይችላል ሂስቶሪያኖችን ይሄን ለሚያነቡ ሙስሊሞችም እንደው ደግ አይደለም ከእነርሱ ከጽጽት እሑድም ኢትዮጵያ ብሔራዊ አንድነት ከመፍጠር ከማስማማት፣ ከማስታረቅ በለፈ ደግሞ በውሸት ላይ በተመሰረተ ትርቅ መቼም ስለምዕራባውያኑ እያወጋን ነበር አይደል አሁን ለምን መሰለሻለሁ ይሄንን ጉዳይ እንደ እንደ ትልቁም ነገር የማልወስበት ምክንያት አንደኛ ማነው መጽሐፉን እኔ እስር ቤት ነው የጻፍኩት ያለው መጽሐፉን እስር ቤት ተጻፍኩበት ሰዓት ላይ ያለው የዛን ጊዜ እንደተናገርኩት ከዛ በፊት ያነበብኳቸውን መጽሐፎች አምጡልኝ ያልኳቸው መጽሐፍ ውስጥ መጽሐፍ እዚህ የለም አላገኝ አልነበረም ያለው። በዛ መንገድ ነው ሪፈር ያደረኳቸውን በሙሉ መጽሐፎች ቀድሚያ ያነበብኳቸውን ገጽ እየፈለኩ ነው ሪፈር ማድረጊያውን ቦታ እንጂ አላነበብኳቸውም። ደግሜም ብያለሁኝ ያለው ይሄ መጽሐፍ እስር ቤት ሰብጥልኝ ካልኳቸው ሰላሳ ምናምን መጽሐፎች መካከል እንደማይገኛው አውቄም ሊስቱም አልሰጠውም፣ ያለው ያንን ቀደም ብዬ ያነበኩትን ነገር ነው ወስጀዛ ላይ ያስቀመጥኩት ያለው በዚህ በአቀባበር ነገር ላይ ጆናታን ያለውን ነገር ነው። ከዛ ከዛ በተረፈ በሌላ መጽሐፍ ላይ ምን ተብሏል አልተባለም የሚለውን ጉዳይ ጆናታን ራሱ ሶርስ የፈጠረው ያለው መጽሐፍ ያላለውን ነው ያላለው አጣሞ ማጥፍቶም ነውና፣ ይታይ ለሞደርናይዜሽን ከሆነ ለኔ ያላለው ነገር ከሆነ እሱ ያላለው ነገር ነው። እዚህ ላይ ኮት ያደረከው ብሎኮ ብሎ አንድ ሰው ማስተካከያ ይሄው እኔ አቀርባለሁ። ሌላ ቦታ ብለ ጆናይሽ በጣም ያንን የካየው እኮ እንኳን ይሄንን በተጨባጭ መረጃ የሚቀርብ አይደለም። በምክንያት ላይ ሆኖ ጠንካራ ነገር ከቀረበ ለመቀበል ምንም የሚቸግረኝ ሰው አይደለሁም። ጻፍ ብት ሁለት መስመር መጻፍ የማይችል ሰፊ ኤሊት ያለበት አገር መሆኑን ስለማቅ ምንም አይመስለኝም። እኔ ውስ ሂዳችን ቤት ነበር አው በተማራችሁበት አዲስ ነገር ሰራችሁበት አልጠራጠርም። በቀጣይ በአዲስና በአስተማሪ ደንመለሳለን ላኪና ሽማግን ያረሳ ጭርቀውልኝ